መከላከያ በገባባቸው አካባቢዎች የወሰዳቸው የእውር ድንብር እርምጃዎች ካሉ አሉም መጠየቅ መቻል አለበት። ይሄ መከላከያ ሰራዊት ወይ መከላከያ ሰራዊት ጎን ተሰልፎ የመጣ ሌላ ሀይል የፈጽሟቸው ሁሉም በደሎች ወይ የትግራይ ታጣቂዎች የሌሎች አካባቢዎች ሌ የፈጽሟቸው በደሎች ኦፕን ሆነን መነጋገር መቻል አለበት። አንዱ ለሌላው ብቻ ሌላውን ብቻ ተጠያቂ ያደረገ የሚቀጥልበት ሁኔታ መኖር መቻል እዚህ ውስጥ ግን ትግራይ ሴቶች ላይ ደረሰው መከራ ግን መቼም ቢሆን በምን መልኩ ሊታካክሰው በጣም የሚከብድ ነው። እንግዲህ የትግራይ ሴቶች የሚደርስባቸው መከራ አንደኛ ልጆቻቸው ወይ በትጥቅ ትግሉ ምክንያት ወይ በሌሎች ኮላትራል ዳሜጅ ሆነው የሚጠፉባቸው ናቸው። ባሎቻቸው የሚጎዱባቸው ናቸው። እነሱ እንደ ሴቶች ተፈጥሮ የሰጣቸው ጸጋ ጸጋ መሆኑ ቀርቶ ርግማን ሆኖ የሚደፈርበት ሁኔታ በስፋት ታይቷል። እዚህ ውስጥ ማን ምን አጠፋ ምናምን የሚለው ያው እንደተባለው ነው። ለምሳሌ እኔ ምናልባት አንድ ሁለት ቀን ገልጬ ይሆናል። እስካሁን ገልጨው አላውቅም ነበር። እኛ ጊዜ አስተዳደሩ ባደረገው ጥናት፣ ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫይለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ሲናደርግ 76 ፐርሰንቱን የኤርትራ ስራ የተፈጸሙት አለ የሚሆ 76 ፐርሰንቱ የኤርትራ ሲፈጸሙት 24 ፐርሰንቱን የፈጸመው ሌላው ወገን ተጠያቂ አይደለም ማለት አይደለም። አንድ ሰውም አንድ ጥፋትም ካለ ተጠያቂ። ስለዚህ ፌዴራል መንግስት 24 ፐርሰንት ውስጥ ፋኖ ወዘተ የሚባል ሁሉም ተንጋግዞ የሚመጣ ስለሆነ ትግራይ ውስጥ የፈጸሟቸውን በድሎች ከማጣራት አንጻር የሚሰራውን ስራ ይስራ ብለን 76 ፐርሰንቱን ጥፋት የፈጸመው ኃይል፣ እኔ አንድ ነገር እነግርሀለሁ። መጀመሪያ ያው ትግራይ መጀመሪያ ካይ ጦርነቱ እንደተከፈተ ከሶስት ሳምንት በኋላ ተበታትነን ነበር። ብዙ ሰራዊቱ ተበትሎ እኛም ተበትለን ገጠር የምንገባባቸው አካባቢዎች አድዋ አካባቢ ኦሮ የሚባል ቦታ ብላክቦርድ ሰባብሮታል። ግን ምንም የሚል ተጽፎ ታያለህ በትግርኛ 30 አመት ወደ ኋላ መልሳችሁናል፣ 40 አመት ወደ ኋላ መልሳችኋል። ሶ የተደራጀ እንቅስቃሴ ይደረግ ነበር። በየቦታው ስም ስማችን የሚመለከት የሚጻፉ አንዳንድ የሚያስቁ የቤተሰብ ስላልከው ማለት ነው የሚያስቁ የሚመስሉ ግን ደግሞ የተደራጀ ሲስተማቲክ የሆነ ነገር ትኩረት ያደረገ የሚመስል ነገር ነበር። የትግራይን ሰው እንደ ሰው የማዋረድ ፍላጎት የነበረው አካሄድ እንደነበረ መታወቅ ይችላል። በተለይ በዚህ አጋጣሚ ከስልጣናቸው የተፈናቀሉ ወገኖች ኃይሎች ኤሴንሺያሊ ህዝብ በዚህ ደረጃ የሚጎዳ ህዝብ የለም። የትግራይን ሕዝብ እንደ መሰረታዊ የችግራቸው ምንጭ አድርገው የሚቆጥሩ አሉ። እነዚህ ሰነፍ አስተሳሰብ ያላቸው ሰዎች ወይ ህወሓት ወይ ህወሓት አመራር ላይ ያላቸውን ኢሹ ጥረት ጥራት ይጠይቃል ብለህ ያይተህ ተንትነህ የህወሓት አመራር እንደዚህ አደረገ የህወሓት አባል ሳይሆን የህወሓት ከፍተኛ አመራር ነው ብለህ መሰንተን ትንሽ ጥረት የሚጠይቅ ስለሆነ እና ሰነፎችም ስለሆኑ ህወሓትንም የትግራይ ህዝብንም በአንድ ላይ አጃምለው ህወሓትን ወይም ህወሓት አመራር ለማጥፋት ያላቸውን አጀንዳ የትግራይ ህዝብ ከማጥፋት አጀንዳ ጋር ያይዞ ነው የሚንቀሳቀሱት። እንደዚህ አይነት ሰነፍ በጣም አደገኛ አስተሳሰብ ኢኳሊቲ የትግራይ ህዝብ ለአደጋ ዳርጎታል። የምናያቸው አጋጣሚዎች በሙሉ በተወሰነ ደረጃ ስርቆት ውስጥ የሰማራ ሰው ሊኖር ይችላል። በተወሰነ ደረጃ ባለስልጣን ሆኖ በደል የፈጸመው ሊሆን ይችላል። ስለዚህ በልኩ ከመውሰድ ይልቅ ህዝብ እንደ ህዝብ እየፈረጅ ህዝብ የኢትዮጵያ አካል ሳይሆን የኢትዮጵያ ችግር እንደሆነ ተደርጎ እንዲወሰድ በማድረግ በትግራይ ህዝብ ላይ የደረሰ በደል እንዲፈጠር ትልቅ አስተዋጽኦ ያደረገው ፍረጃ ነው። ስለዚህ በትግራይ ህዝብ ላይ የደረሰው በደል የአፋር የአማራ በደል በማነሱ በመተለቁ ምክንያት መደብዘዝ አለበት ብለና ምናምን ትልቅ በደል ተፈጽሟል፣ ትልቅ ጥፋት ተፈጽሟል። ስለዚህ የተፈጸመው ጥፋት አማራም ላይ አፋርም ላይ የተፈጸመ ጥፋት ኢኳሊ ነው ሊያሳመን የሚገባው ኢኳሊ ሊያሳመን ይገባል። ማለት ግን ብዙ ጊዜ ግሎስ ኦቨር የማድረግ ነገር አለ። ምንድን ነው አይ ትግራይ ብቻ እኮ አይደለም የወደመው አማራም ከወድሟል ብለህ ስትናገር እና ነው ጦርነቱ በሁሉም አካባቢዎች ውድመት አስከትሏል ብለህ ስትናገር ያለው ኢምፕሊኬሽን የተለያየ ነው። ስለዚህ ብዙ ጊዜ አንዳንድ መድረኮች ላይ የሚገባ ይሄን ያክል ጥፋት ገጥሞን አልመለሰት ስትል አንዳንድ የፌዴራል እንትን አማራም እኮ ጥፋት ፈጽም ተጽሞ ያለሆን ተፈጽሞ ማመን አለብኝ። መጠየቅ ካለብን መጠየቅ አለብን ከሚሉ ሰዎች ውስጥ ነኝ። በጠፋው ጥፋት ልክ መጠየቅ ካለብን መጠየቅ አለብን ከሚሉት ውስጥ ነኝ። ሰው እንዳልኩህ ነው ፓሪቲ የመፍጠር ሳይሆን አቻነት የመፍጠር የጥፋት ሳይሆን በሁሉም አካባቢዎች የተፈጠረው ጥፋት አንፎርችኔት ነው መሆን አልነበረበትም ብለን ወስደን ትግራይ ውስጥ የተፈጸመውን ጥፋት በሚመልከት እ ትግራይ የስራ ኃላፊ፣ እነዚህ እነዚህ ጥፋቶች ተፈጽመዋል፣ እነዚህ እነዚህ ጥፋቶች መካስ መቻል አለባቸው። ከምንም ነገር በላይ ግን ፕሪቶሪያ ላይ ሰላም ስምምነት ስንፈራረምኮ ያስቀመጥናቸው ነገሮች አሉ ጥፋትም ሪቨርስ ለማድረግ የሚያስችሉ ተጠያቂነትን ለማስፈን የሚያስችሉ ስራዎች እነ ስራ ብለን ገብተናል። እንዳልከው ግን ይሄ ህወሀት አመራር ጥፋት ብቻ አይደለም። በየ ቦታው ይሄ የደረሰብን እነዚህ የፈጸሙብን ስለዚህ ነገ ተነገ ወዲያ እንበቀላለን የሚል ሀሳብ ወውዝ ቦታ ይታያል። አገር በዚህ መልኩ አያልቅም። እኔ የትግራይ ህዝብ የመበቀል ፍላጎት የለውም። በደሉ ሪኮግናይዝ አድርገህለት ወደ ልማት ስራ መመለስ ብቻ የሚፈልግ ህዝብ ነው። የተሰዉበትን ዜጎች ቁጥር በየቀኑ እየደጋገመ ተመሳሳይ ቁጥር ካልጨረሱ ወይም ሁለት እጥፍ ካልጨረሱ የሚል ህዝብ ይሄ እርግጠኛ መሆን ይችላሉ። ባንደበቴ በምላሴ በጠመንጃዬ በአፈሙዜ ያጠፋው ጥፋት ካለ እንዳመራር ለመጠየቅ ዝግጁ መሆኑ። ይህንን ማድረግ ማለት የመበቃቀል ትርክትን ማካሄድ ማለት አለ ተጠያቂነት ማረጋገጥ፣ ፍትህን ማረጋገጥ ሰንሻሌ ማንኛውም በህግና በስርዓት የሚመራ ማህበረሰብ ማድረግ ያለበት ጉዳይ ነው።